ከኢትዮጵያ ከተመለስኩ ዋና ነው ኢትዮጵያ የነሳር ላይ ደርሼ መልቻ ነበር። ከዛ ስመለስ ሙሉ ለሙሉ አልሰራውም ማለት ይቀለል ላይክ አልሰራውበትም። ሌላ ጊዜ አይተሽ ከሆነ አክቲንግ እሞክራለው እንደዚህ፣ ይሄ ሊፕሲንግ ሳሚ ሙዚቃ ምናምን ሰራለው ምናምን ነገር አይደል፣ በቃ አክቲንግ ነበርኩኝ ነው የምልሽ እና ላይቭም አንዳንድ ሞክር ነበር ያኛው፣ ያለፈው አመት ነው ኢትዮጵያ ከመግባት በፊት ማለት ነው። ከመጣሁ በኋላ ግን በቃ አይ ቢን ቢዚ በጣም ጊዜ ነበርኩኝ። እንደዚያ አስተሳሰብ ሊኖርሽ ይችላል። ሰዎች ደግሞ አሁን ኖሚኔሽን የማያስደርግ ስራ ደግሞ ልልሽ የፈለግኩት ምንድን ሆነ ተቀያለች ኢቨን ኖሚኔት ተደርገሽ እንኳን እዛ ላይ ቮት ሰዎች እንኳን እያደረጉሽ አሁን ቮት አድርጉኝ የሚል ስራ ስላልሰራሁኝ ኢቭን ወጥቼ ራሱ ቪዲዮ ሰርቼ ቦታ አድርጉኝ ምናምን ነገር የሚል ስራ ሳልሰራ ቪዲዮ መስራት አልፈለኩኝም። ሁላ በቃ ምናምን ነው ንገርሻለሁ። እዚህ አሁን አንቺ አልሰራሁም ብለሽ ልታስቢ ይችላል ለራስሽ ኢነርጂሽን። ሰው ግን ፈልጎ ገብቶሻል። ሰው ፈልጎ ለእኛ ሰርቻለሽ፣ ለእኛ አድርጋለሽ ብሎ ከመረጠሽ ለምን እድልሽን አትጠቀሚም ነው የምልሽ። ቻንስ ምን እንደሆነ ተገልጸሽ ብታይ በዚህ አመት ውስጥ አሁን የጮኸ ቪዲዮ የለኝም። የጮኸ ቪዲዮ ስልሽ ይሄ በቃ በጣም ጀግና ምናም አሪፍ ምናም የሚያስብል ቪዲዮ አልሰራሁኝም። ያለፈው ዓመት ግን ኢነርጂም በደንብ ሰጥቼበት ነበር። ቲክቶክ ላይ ተረድተሽኛል፣ አምልሽ በአክሲንግ ምናምን በጣም አክቲቭ ነበርኩኝ። ገባሽ አክሲንግ እንደውም እየቆራረጥኩኝ ከፊልም እየወሰድኩ እያመጣው እየቆራረጥኩ እየሰራውኝ ምናምን እንትን ብዬ ነበር። እንደውም እኮ በጣም ብዙ ሰው ልክ ከኔ እያየን እንደውም ከፊልም ላይ እየቆራረጠ ይሰራ ነበረ። ከፊልም ላይ ሆነ ብዬሽ ፊልም አይቼ ቆርጬ ምናምን ይሰራ ነበር። ግን ምንድነው ታውቂያለሽ አይደል? አሁን እዚህ ውጭ ላይ ስትሆኚ በጣም ስትራገሎችን ታያለሽ። አንድ ቪዲዮ ለመስራት እንዴት ሆነን እንደምንሰራ በቃ እኔ እኔ እንጃ አላውቅም፣ ላይ ሰው ላይክ በብዛት ነው። ግን እኔ አሁን ኖሚኔት መደረጌ እራሱ ገርሞኛል። ነው ላይ ገርሞኛል ስልሽ አልጠበኩኝም። ኢቭን እኖራለሁ ብዬ በዚህ ዓመት አልጠበኩም ተከተዋል በዛኛው ትንሽ ትንሽ ለምን መሰለሽ እንትን ያለኝ ከሌላ ውጭ ካላላ አይደለ ካገር ውጭ ያሉ ሰዎች መረጥ ቻንስ ካላቸው ለምን ሌሎቹም አልተሳተፉም? ነው ምናልባት ገባሽ። አሁን ብዙ የሰሩ ልጆች አሉ፣ ቅር ያለኝ አሁን መማርን፣ ሀቢባ በጣም ብዙ አሉ። እንደነሱ አሁን በእንደዚህ አይነት በጥሩ ስራ፣ በበጎ መልካም ስራ ደግሞ ቢያሳትፏቸው። መማር፣ ሀቢባ መግባት አይ ቲንክ የነበረባት አይደል አቋ በቃ አለ አይደል? በመልካም በበጎ ስራ የሚሰርተው ይሄ ይለያያል አይደል ዘርፉ ይለያያል። ያ ዘርፉ ይለያያል። አሁን ለምሳሌ ሳይንስ ላይ ነው ያለው። ለምሳሌ አሁን እኔ ሰኒ የምሰራ ያብለው እንደ ለምሳሌ የኔውም ምንድን ነው ሊክሲንግ ሰራለው፣ ከዛ ሲቀጥል ደግሞ አክቲንግ ሞክራለው፣ ከዛ ሲቀጥል ብዙ ነገር ባይዘው ማለት ነው። ላይክ ይሁን ቅድም ራሱ ስኮል እያደረኩኝ የሆነ ዲፕላይ የሆነ ነገሮችን እየሰማ ነበር። የሆነ ሰው ያለ ግን ሰርታ ነው ሲንተር የሚሰራው ምናምን ነገር ያና አይችው ነበር። እኔ ላይክ እኔ የኢትዮጵያ ሕዝብ ከኔ አትሊስት ጥንካሬን ተምሯል ብዬ አስባለሁ። ሌላውን ነገር ታዩ ላይክ ሴት ልጅ ሆኖ ከኔ በጣም ብዙ ከሆነች መሳሳትሽ አይቀርም ነው ላይክ ደካማ ጎን ይችላል እኮ በቃ ደካማ ጎንሽንም ጥሩ ጎንሽንም በቃ ሶሻል ሚዲያ ላይክ እንዴት ነው ኢንፍሉዌንሰር ብለሽ ስታስቢ ነገሮች አውጥተሽ ታሳያለሽ። ደካማ ጎንሽንም ብርታትሽንም ሁሉ ነገርሽን በቃ አውጥተሽ ታሳያለሽ። ያ ደግሞ በቃ ሶሻል ሚዲያ ኢንፍሉዌንሰር እስከሆንሽ ድረስ ሁሉን ነገር እንዲያውቁት ነው የምታደርጊው። ከእኔ ተማሩ ነው፣ ከስተቴፕ ከጥሩ ነገር ተማሩ ነው። ዋናው ነገር አሁን ያመጡት እኮ አንድ ሰው ወይ ሊቀበለው ወይ ሊደግፈው ወይ ሊመርጨው ነው አይደል? ወይ አስተያየት ሊሰጥበት ይሄ ነገር የተዘጋጀው። ኢትዮጵያ ውስጥ አስተያየት መስጠት አትችልም። ምረጡ፣ ሀሳባችሁን ግለጹ ይባላል። ሀሳብ መግለጽ አትችልም። ቅናት፣ ምቀኝነት፣ ተበልጠጫለሁ። አስተያየት መስጠት አትችልም። ገባሽ አሁን ያለ ነገር ወሰዱት ሊያጣመሙት ነገር ፈለጉ። እኔ ደበረኝ። ምንድነው በቃ ከሀገር ውጭም ካሉ ሌሎች ሴት እህቶቻችንም አሉ። እነሱ ለምንድን ነው እንጂ እኔ እኔ ለምን ተናላችሁ? እስማማለሁ እስማማለሁ። አሁን ሀቢባንም እስማማለሁ፣ እንዳልሽው መማርንም እስማማለሁ። በዚህ በዚህ አ በጣም እስማማለሁ። አዎ ለከረስ በዛ በዛ ቢመረጡ እኔ እንደውም የመሰለኝ ኢትዮጵያ ውስጥ ኢትዮጵያ ውስጥ ብቻ የሆነ የመሰለኝ ይሄን አሜሪካን ባይኖር ምን አሉ። አንዱ ደግሞ አረብ ሀገርም፣ ከአረብ ሀገርም አሉ ጠንካራ ጠንካራ ልጆች ብዙ ያሳለፈ ቢያካፍቷቸው ላይክ አሪፍ ነበረ። ግን ችግር ግን እኔ ነው ብገባ ማለት ነው ይሄ አዋርዶ የተባለ ይገለበጣል። ጽሑፉን ነው የሚገለብጡ። ቲክቶክ ያለ ሶሻል ሚዲያ ዘገባ ሁሉ አይለቀኝም ነው እኔ ምንም አልመሰለኝም። ግን እህቶቼ ምናምን ሌሎች አሉ አይደል? ሀገር ውጭ ሰው ከተመረጠ ለምን አይመረጥ? እኔ ራሴን አውቀዋለሁ። ውጭ ማንም ማንም ቢመረጥ ምንም አይመስለኝም። ለምን እኔ ነኝ፣ አየሩ ነው የተቆጣጠርኩት ጊዜ እኔ ነኝ፣ እኔ እኔ ወልሽቱ ሊሆን አስማልኝ ከሴቶች ብትበላ ደስ የሚለኝ አንደኛ ብትበላ ደስ ይለኛል ምክንያቱም በደንብ ሰርታለች በአሁኑ ኤነርጂዋን ብዙ ነገሯን አሳይታለች ስራዎቿን ሁሉ ነገሯን አሳይታለች ና በጣም ጸብ የወገባ ስርሷ ብትበላው ደስ ይለናል እኔ በበኩሌ በጣም ወላሂ በጣም ደስ አሉ ከሴቶችም አለ ከወንዶችም ሁሉም በየዘርፋቸው ስለሆነ እንዲ ነው ሳይሆን ኖርማሊ በቃ እሷ ብትበላው ደስ ይለኛል። ከሴቶችም አሉ። ለምን በደንብ በቃ የሰራ ሰው ሲያገኝ ደስ ይላል። ልብሽንም ትወናውም ላይ ሁሉም ነገር ያለችበት ግን በ በዚህ ዓመት ግን አሪፍ በቃ በደንብ በቃ ተንቀሳቀሳለች፣ ገባች። እሷ ብትበላ ደስ ይለኛል። ይገባታል ብዬ ማስበው ከሴት እሷ ይገባታል። ግን አንቺ ዝም ብለሽ እድልሽን ሞክሪ። ኖ ማ እንዴት መሰለሽ ቤታ፣ አመቱ ሙሉ አልሰራሁም፣ ገባሽ እና መጥቼ ምረጡኝ ስል አትሊስት የሚያስመርጠኝ ስራ ይዤ ቢሆን ግን አልሰራሁም እ ማንም እኮ እንደዚያ አይኖ ግን ቤታ አልሰራሁኝ። ማ ፔጅን ገብተሽ ብታዪ በዚህ አመት እስቲ ሮዚ ከተመለሰች በኋላ ምን ሰርታለች ብትይ ምንም ያስጨው ቪዲዮዎች አልሰራሁኝም እና ዩ ጋይስ እንድትረዱ የምፈልገው ነገር ማለት ነው እኔ ሊፕሲንክ ሰራሁኝ ማለት የአንድ ቀን ስራ እንዳልሆነ እንድትወቁ ፈልጋለሁ በዚህ አጋጣሚ ማለት ነው ቤታ ሰዎች ይወቁል። በጣም ከባድ ነው። አንደኛ ኢቨን ሊቀጥ ሲል ሰው እራሱ ማግኘት ከባድ ነው። ባይ ዘ ወይ እዚህ ማለት ነው ምክንያቱም አንዱ ሲመቸው አንዱ ስራ ላይ ይሆናል፣ አንዱ ሲመቸው የሆነ ነገር ይፈጠራል። ዝናቡን ታውቂዋለሽ፣ ብርዱን ታውቂዋለሽ። የፈለግሽን አለባበስ ተጠቅመሽ መስፋፋችን ምናምን በጊዜ ነው የሚመሸው ምናምን ላይ በጣም ነው ኢትዮጵያ ኮላ ብላር ግብቱ ታረጊያለሽ፣ አልባስ እንደፈለግሽ ታገኛለሽ። አይዲያ ሁሉ ነገር በቃ ኢትዮጵያ ያለች ከቲቪቲ እዚህ ሲመጣ በጣም ሞትቸ ነው የሚለው

ሊሪክስ ስሰራ በጣም ደጋግሜ አያቸው። ኢቭን አንዳንዴ ሰምታይምስ በራሴ ሊሪክስ ቪዲዮዎች በጣም እንደምዝናና ነው ምለቅስ። የምሬ ነው የምልሽ፣ በጣም ነው የምወዳቸው። በቃ ለምን ቦታ መርጬ ልብስ መርጬ በስነ ስርዓት ላይ በስነ ስርዓቱ ነው የምቀረጸው። ገባሽ ቦታ ሰጥቸው ማለት ነው። እና በጣም ነው የምወዳቸው ስራዎቹ። ሲወጣም የተዋጣለት ነው ሚመጣ። እኛ አይጎበዝ ነሽ

ሊፕሲንክ ነው። እኔ እዮታ አይ ቲንክ እኔ ማለት ነው። እኔ የተፈጠርኩት ላይቭ ላይ ለማውራት ብቻ ነው። እኔ እንደዚህ እንትን የለኝም። አሁን እድል አለኝ አይደለ፣ ሮዚ ትያለሽ? በጣም እድል አለኝ፣ ቻንስ አለኝ፣ ሰው አለኝ።